መጋቢት 24 2010 ሳሳውስ ሪሊ ለኢትዮጵያም ለክልላችን በጣም ፈርቀዳች ማለት የሚያስብ መሪ የሚሰራ መሪ የሚያሰራ መሪ የሚተካ መሪ ያለ ልፋት ደግሞ ውጤት እንደሚያ እንደማይመጣ የሚያረጋግጥ መሪ በዛም ሙሉ ኢዳ ለሁሉ ነገሮች አንድ ላይ አስተሳስሮ ማየት ማለት የነበሩ ሁኔታዎች ሁሉ ነገር በአገር ውስጥ ነበሩ ግን ደግሞ የሚያሰራ መሪና ንጹህ ሆኖ ለኢትዮጵያውያን ሕዝብ የሚያስብ እንደ ዜጋ እንደ ሰው ማደግ አለባቸው፣ መቀየር አለባቸው፣ መለወጥ አለባቸው እና ማንኛውም አገር የደረሰበት መድረስ የሚችል የሚያስብ መሪ ፈጣሪ ለኢትዮጵያውያንና በተለይ ደግሞ በልዩ ሁኔታ ለቤኒሻንጉል ጉሙዝ ክልል ያገኘንበት ጊዜ ለማለት ፈልጋለሁ። በቤኒሻንጉል ጉሙዝ ክልል በተፈጥሮ የበለጸገች ክልል ነች። በመሬት በውሃ በማዕድናት እነዚህ በሙሉ ሲጠቀም አልነበረም። በነበሩ ስርዓታት ኢፈን ኢህአዴግ ጊዜ ሁሉ ነገር የተተበደበበት ነጻ አልነበረም። ራሱን በራሱን የሚያስተዳድር አልነበረም፣ እና በሙግዚት የሚመራበት ጊዜ ውስጥ ነው ያለው። ኢህአዲግ ጊዜ ውስጥ ከዛ በፊት አይታሰብም፣ ትምህርትም የለም ምንም የለም። በኢህአዲግ ጊዜ ትምህርት ቢኖር ግን ራሱን መምራት አይችልም በጭራሽ። ሪሶርሱን ማስተዳደር የሚችልበት ጊዜ አልነበረም፣ እና በሌሎቹ ሙግዚት አስተዳደሮች ነበረ ሁሉ ነገር ህጉ የሚወጣ፣ መሬቱንም ማዕድኑንም፣ ሌላውን ዜጋውን የሚተዳደረው ማለት ነው ከዚህ ለውጥ ግን ቀጥታ አሁን የነበረው የፖለቲካ ለውጥ ነው የተወሰደው ማለት ነው። ማለት አጋርና ዋና የሚባሉ ነበሩ የኢህአዴግና አጋሮች። ሰው ይህን ክልል አንድ አጋር ነበረ። በአገራዊ ጉዳይ ላይ አይወስንም፣ በአገራዊ ጉዳይ ላይ ሀሳብ አይሰጥም። እንደማንኛውም አገር ሽማግሌ፣ እንደማንኛውም እንግዳ ነበረ የሚመለከተው የሚሰጠው ትሳስ ብቻ የሚሄድበት የነበረው በዚህ ክልል መሬት ከነ ቤቶች ነበሩ። ከነ ህዝብ ነበረ። በፕለን የሚተላለፈው ካርታ የሚነሳ የወርቅ ቦታዎች እንደዚህ በሺዎች ሄክታር ነበረ ለሌሎች ሰዎች የሚተላለፈው የነበረው ማለት ነው። በዛ መንገድ ማስተዳደር አትችሉም፣ አቅም የላቸውም። ግን ይሄ በተጨባጭ ብልጽግና የሚመራ በመጋቢት 24 የመጣው መሪ ይህንን መጀመሪያ ሰበረ እና ቀጥታ ተሳታፊ በኢትዮጵያ ጉዳይ ላይ እንደ ዜጋ ያገበኛል በሚል ሁሉም ዜጎች የተሳተፉበት ራሳቸውን በራሳቸውን ማስተዳደር የቻሉበት ነጻ የሆነ ዲሞክራሲ ከበስተጀርባ ማንም የሌለበት አካባቢን ቀይር፣ ስራ ተለወጥ፣ ራስን ግዛ በሚል የመጣበት ትልቅ ትሩፋት፣ ትልቅ ለውጥ ለቤኒሻንጉል ጉሙዝ ክልል ለውጥ በፊት የነበረ ስርዓት ስለ ግብርና ያወራል፣ ግን ግብርና በምንም መልኩ የሚያድግበት አድሊ ወይ ሀላቀር በሆነ አሰራረስ ነበረ። ክትትል የነበረው የሚደረገው ግን ስለ ግብርና ትኩረት ተሰጥቷል የሚባልበት ሁኔታ ነበረ። ግን በዚህ ስርዓት ሁሉም ፓራሌል የሚሄዱበት ግብርናው ማደግ አለበት፣ በራሱን መዋቅር ይዞ በራሱ ሂደት ይዞ ማዕድን ማደግ አለበት በተስመተ መሳሳይ መንገድ እና ከችግር ወጥቶ ወደ አገሪቱ ሀብት የሚጨምር እሴት መሆን አለበት። ኢንዱስትሪ በተመሳሳይ መልክ፣ ቱሪዝም በተመሳሳይ መልክ፣ አይሲቲ በተመሳሳይ መልክ። እነዚህ ትላልቅ የሚባሉ አምስቶቹ እያንዳንዱ በራሱ ሂደት ውስጥ ስሄድ ኢትዮጵያ አሁን ያለችበት ሁኔታ ይህን በዛን ሰዓት ጠቅላይ ሚኒስትሩ ሲል የነበረው ኢትዮጵያ ለኢትዮጵያውያን ምቹ ሳቢ ለአፍሪካ ፈርቀዳጅና አፍሪካውያን የሚማሩበት ተምሳሌት የሚሆኑበት ለዓለምም እንደዚህ የተቀመጠለት ጊዜ አለ። ለዓለም ተምሳሌት የሚሆን በተግባር በተጨባጭ እያየ ነው። በጣም የሚገርም መሪ ነው። ፈጣሪ የሰጠለ ማለት ለውጡን ያመጣልን ማለት ጎረቤቶቻችን ጋር በዲፕሎማሲ በንግግር በማሳመን በጋራ ማደግ በጋራ መስራት የቻልንበት የተመለከትነው ሰበቱን ዓመታት ውስጥ ማለት ነው። ግብርና ማየት እንችላለን። በአካባቢያችን መሬት አለ፣ ውሃ አለ፣ ዝናብ አለ፣ ጉልበት አለ፣ ባለሙያ አለ። ግን ተረጅ ከተረጅነት አልተላቀቅንም፣ ከልመና አልተላቀቅንም፣ ከተመጽዋችነት አልተላቀቅንም። ምንም ከሌላ ቦታ የመጣ ነገር የለም በዚህ ለውጥ ውስጥ የተቀመጠው በአካባቢያችን ሚ ሪሶርስ አለን በአካባቢያችን ያለው ሪሶርስ እዘት የተጠቀምንበት ነው። ግብርና ስንነሳ ማለት ነው ግብርና ከለውጥ በፊት የነበረው በእጅ ነው የሚታረሰው። እስከ 700 ሺህ ሄክታር አካባቢ በሁሉም ዞኖች በሰላሙ ጊዜ ራሱ ማለት ነው ሲሰራ የነበረበት እና ግን ከለውጥ በኋላ ያ ደግሞ በሌ በበሬ የሆኑ ነገሮች ነበሩ። ግን ይህን ለውጥ የሰጠውን ትኩረት ግብርና ማጠግ አለበት ራስን በምግብ መቻል የምግብ ሉዓላዊነት ማረጋገጥ ማምረት በላይ መመረት አለበትና ዜጋውን የሚበላውን አስተርፍርፎ ከዛ ደግሞ ለከበያ ምርት ማምረት የሚችልበት ሰፊ እድል የሰጠን ማለት እንችላለን። በቤኒሻንጉል ጉሙዝ ክልል ውስጥ ማለት ነው እና በዚህ መንገድ እስከ አንድ ነጥብ አምስት አቅደን እስከ አንድ ነጥብ ሁለት በላይ አንድ ሚሊዮን ሁለት መቶ ሺህ ሄክታር በላይ በዚህ አመት ድረስ የመጣንበት በሂደት ያደገ ያደገ የመጣበት ሁኔታ እና ከምግብ ፍጆታ በላይ ነው። ብዙ ይሄድንበት አስራ አምስት ሚሊዮን ውስጥ የነበርን የምንሰበስብ በዚህ ዓመት አርባ ስድስት ሚሊዮን ኩንታል በክልሉ በተለያዩ የተሰበሰበበት ሁኔታ እንመለከታለን ማለት ነው። በየጊዜው ያደገ ያደገ የመጣበት ሁኔታ ስናይ በእርሻ ዘርፍ በጣም ለውጥ ትራክተሮች፣ ስልጠናዎች መሬቱን እዛ ነበረ ክላስተሮች አልነበሩም። እና በጉዳ ገጣ የሚባል ነገር ከዚህ በፊት በፍጹም አይታሰብም። በቤኒሻንጉል ጉሙዝ በተለይ ማለት ነው እንደ ሀገር ሌሎች ቦታዎች ላይ ቢኖሩ እንኳን ምኑ ኢዳ በማግኘት ትራክተሮች በማቅረብ ባለሙያዎችን በማስተማር አመራሩን እንደዚህ በማስተማር የመጣው መሬቱን ተበጣጠሰ የነበረው እዛ የነበረው መሬት እርሳደር ነበረ እዛ በዚህ ለውጥ ግን አርሶ አደር በማስተማር ባለሙያ በማስተማር እና አመራሩ ሂዶ ልምድ ልውውጥ በመቅሰም እና የሄዱ ለውጦች የመጣንበት መንገድ 30% የክልሉ በዚህ ምረ በዚህ አመት የተሸፈነው መሬት በግላስ ነው። በዚህ አገ በዚህ አመት አሁን በተለይ ወንበራ ቡና አሁን ብራንድ ነው የሚያገኘበት ሰባት ነው ማለት ነው። ሶ በክልሉ የተተከሉ ይሄ በግሪን ሌጋሲ የተወሰዱ አክሽኖች በተግባር አቮካዶ የደረሱበት ሰፋፊ ባለሀብቶች ወደ እርሻ የገቡበት የምንመለከተው በአሁኑ ባሁን ሰዓት ማለት ነው። ከአርሶ አደር አልፎ አሁን በኛ ክልል በጣም የተቸገርንበት አልሚ ባለሀብቶች ወደ ስራ ገብተው አልነበሩም። በዚህ ለውጥ ግን በተግባር በተጨባጭ አቅማቸው ነው ማጦ ወደ ተግባር የሚገቡ አቅም ያላቸው ከዚህ በፊት የነበሩ በአህያ በሌላ በባህላዊ አሰራረስ ከአርሶ አደር በማይሻል መሬት የሚያከራዩ የነበሩበት ግን አሁን ይሄ ሁሉ ተቀይሮ አርሶ አደር ከባለ ሀብት ቴክኖሎጂ የሚማርበት ሁኔታ በዚህ ለውጥ ውስጥ በየአመቱ የምናየው ፕሮግሬሲቭ እና አካባቢ ሰዎች በመሬታቸው ተቀይሮ ከዚህ ጋር የሚያያዝ አሁን ለአገር በዚህ ክልል ምርጥ ዘር በስፋት ማቅረብ የቻልንበት እንመለከታለን ማለት ነው። በዚህ ክልል መቀነባበሪያዎች በጭራሽ አልነበሩም። አሁን ግን በዚህ ኢኒሽቲቭ ለነዚህ እንስሳት መኖር ካለባቸው የተመጣጠነ መኖ መኖር አለበት በማሰብ አሁን አራት ትላልቅ የመኖ መቀነባበሪያዎች በዚህ ክልል የተከወኑበት በተለይ ደግሞ ለውላንድ ፕሮጀክት መንግሥት በሰጠ አጋጣሚ ላይ ክልሉ አሁን በመሰረት ላይ ያለው በአንድ ቀን 25,000 በየቀኑ 25000 ጫጮት መፈልፈል የሚችል መፈልፈያ መገጠም ላይ ያለበት እና ወደ መጠናቀቅ የሄደበት እናት መስራጁ ዶሮ ማግኘት በክልሉ ያለበት እና መኖ ማቀነባበሪያ በሰፊው እና ግሮወር እነዚህ የሚያድጉ ዶሮዎች እዛ አድጎ ለአካባቢ ማህበረሰብ ለአቅራቢ ያሉ ክልሎች ጎረቤት አገር ጭምር ተጠቃሚ የሚያረግ በሰፊው በዚህ ሌላ ማትሩፋት ጊዜ ውስጥ እና ለአርቲፊሻል ኢንሰሚኔሽን በጣም የምንቸገርበት ከአዲስ አበባ ሂደን የምናመጣ የነበረው በአሁኑ ሰዓት ወደ መቀየር የሄድንበት